በክርስትናና በአይሁድ እምነት ውስጥ ያሉ ሰዎች ክርስቶስ የእግዚአብሔርን መንገድ ገልጦ አሳይቶናልና እርሱ ባሳየን መንገድም ልንከተለውና ወደ አምላክ ማንነት ያንን መንገድ ተከትለን ልንደርስ ይገባል ይላሉ። በእስልምናም ደግሞ ነቢያችን መሐመድ ሰለላሁ ዓለይ ወሰለም ወደ አራህመን ዘንድ የሚያደርሰውን ከሞት ወደ ሕይወት የሚያሻግረውን የሕይወት ድልድይ አሳይቶናልና ያንንም የሕይወት መንገድ ተከትለን ወደ ህይወት መሻገር እንደሚገባ ይታመናል። ታዲያ እነዚህ ሁለት ታላላቅ መምህራኖች በሰው ልጆች ታሪክ ውስጥ ሰዎች እውነተኛ ማንነታቸውና ስብናቸውን ዘንግተው ያጣመሙትን የህይወት ጎዳና ያቀኑ ዘንድ የተፈጠሩበትንም ዓላማ ዘንግተው ከአምላክ ጋር የፈጠሩትን መራራቅና መከፋፈል ለማድረቅ፣ ሰዎች ከስጋዊነት ወደ መንፈሳዊ ልህቀት ለማሸጋገር ከአራማን የተሰጡንን የሰው ልጅን ትክክለኛ ማንነት ገልጠው ያሳዩ መምህራኖቻችን ናቸው። ነገሩን በጥበብ ካየነው የአራህማንን መንገድ አሳይተውናልና እንዴትስ ማንነታችንን አውቀን መመላለስ እንደሚገባን ገልጠውልናል። እናም የእነሱ የልብ ትርታ ዛሬ በእኛ የልብ ትርታ ውስጥ ሊመታ ይገባል ባይ ነኝ። ባሳዩን የህይወት መንገድ ልንጓዝና እነርሱን መስለን ወደ መለኮታዊው መንግስት ወይም ህይወት ዘልቀን ከእነርሱ ጋር ለዘላለም በደስታና በሐሴት እንድንኖር ጠርተውናል። እውነት እውነት ይህ ረቂቅ ጥሪያቸው በልባችን ሲያንሾካሹክ ካልሰማችሁ ምን? ዛሬ እነርሱ ባሳዩን መለኮታዊ መንገድ መራመድ ከጀመራችሁ እነርሱን በመንገዱ ላይ ታገኛችኋላችሁ። ለፈጸማችሁበትም ጀብዱ የተሞላበት የህይወት ውሳኔ ይኮሩባችኋል። የእነርሱ ፍጹም ፍላጎት እነርሱ በተጓዙበት መለኮታዊ የህይወት ልምድ ውስጥ ጠልቃችሁ እንድትገቡና ኮቴያቸውን እንድትከተሏቸው ነው። እኔ በበኩሌ ለነቢያችን ክርስቶስም ሆነ ለነብያችን መሐመድ ሰለላሁ ዐለይሂ ወሰለም ታላቅ ውስጣዊ ፍቅር አለኝ። መልኮታዊውን በር እንዴት ማንኳኳት እንዳለብኝ አስተምረውኛልና የዘነጋውትን የሰውነት ልክና ስብዕና ተመልክቼባችኋለሁና እነርሱ ለእኔ መስታወቶች ናቸው። በእነርሱ ውስጥ ጉድለቴን ሳይሆን ሙላቴን ተመልክቻለሁ። በመቆምበት የህይወት ዘመኔ ሁሉ በልብ ያኖራቸዋለሁ። ምሳሌነታቸው በሙሉ እኔ መኖር የሚገባኝን ህይወት ገልጦልኛልና እኖረዋለሁ እገልጠዋለሁ እናንተም እንወዳችኋለን የምትሉ ካላችሁ ተከተሏቸው በእናንተ ውስጥ ናቸውና ወደ አራህማን ወደ ህይወት ወደ እግዚአብሔር ያደርሳችኋልና